ማንቸስተር ዩናይትድ ዛሬ በእንግሊዝ ፕሪምየር ሊግ ተጠባቂውን ጨዋታ ያከናውናል። ከዚህም በጣም ተጠባቂ የሚሆነው ባለፉት ስድስት መርሃ ግብሮች እጅግ በጣም አስቸጋሪ ከሆኑ ክለቦች ውስጥ አንዱ የሆነው ለዩናይትድ ብራይተን ኤንድ ሆቭ አልቢዮን እንደሆነ ይታወቃል። በኦልትራፎርድ ምሽት አንድ ሰዓት ተኩል በሁለቱ ክለቦች መካከል የሚደረገው መርሃ ግብር ለዩናይትድ እጅግ በጣም አስፈላጊ ከሆኑ መርሃ ግብሮች ውስጥ አንዱ ነው ምክንያት ባለፉት ቀደም ሲል እንዳነሳ ነው፣ በኦልትራፎርድም ሆነ በአሜሪካን ኤክስፕሬስ ወይም በአሜክስ ስቴዲየም በሚደረጉ ጨዋታዎች ላይ ብራይተን ዩናይትድ ላይ ፍጹም የበላይነት እየወሰዱ ከሚገኙ ክለቦች ውስጥ አንዱ ነው። ለአብነት ያለ የመጨረሻውን ጨዋታ በኦልትራፎርድ ጃንዋሪ ላይ ሲከናወን ሶስት ለአንድ ነበር ብራይተን ያሸነፈው። ከዛ በፊት ሁለት ለአንድ በማንቸስተር ሁለት ለባዶ አሸናፊ የተጠናቀቀው ግንቦት 2024 ላይ ነበር። ከዛ በፊት በተከታታይ ብራይተን ማንቸስተር ዩናይትድን ከሚያሸነፉ የሊጉ በጣም ፈታኝ ከሚባሉ የዩናይትድ ተጋጣሚዎች ውስጥ አንዱ መሆኑን ደግሞ መዘንጋት ያለብን አይመስለኝም። ከነዚህ መነሻ ብዙ መነጋገሪያ ከሆኑ ጨዋታዎች ውስጥ አንዱ ብራይተን ከማንቸስተር ዩናይትድ የሚያደርጋቸው ሁልጊዜም የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ፍጹም ከሚጠበቁ ጨዋታዎች ውስጥ አንዱ ይሆናል። በሁለት አይነት ፎርም ላይ የሚገኙ ቡድኖች ናቸው። ዩናይትድ በአንጻራዊነት ከብራይተን ካለፉት አመታት አንጻር ምናልባትም ካለፉት ሁለት ሶስት የውድድር አመታት አንጻር የተሻለ የ ደረጃ ራንኪንግ ላይ ሆኖ ይህንን ጨዋታ ያደርጋል። ማንቸስተር ዩናይትድ በ13 ነጥብ ዘጠነኛ ደረጃ ላይ ይገኛል። ብራይተን በ12 ነጥቦች ስምንተኛ ደረጃ ላይ ይገኛል። ምናልባት ዩናይትድ ይህንን ጨዋታ ካሸነፈ ወደ 15 ነጥቦች በመሰብሰብ ቢያንስ እስከ ቶፕ ፎር ድረስ የመምጣት እድልን ያገኛል በተለይ ሌሎቹ ቡድኖች መርሃ ግብሮቻቸውን እስኪያከናውኑ ድረስ ማለት ነው። በአንፃራዊነት ብራይተን የሚንን ጨዋታ ካሸነፈ በደረጃ ሰንጠረዡ ላይ የሚኖሩት የነጥቦች ከፍ ማለት እንዲችሉም ጭምር የሚያግዙት መርሃ ግብሮችን ያከናውናል። የፋቢያን ህርዝለር ቡድን ወጥነት የጎደለው ነው ማለት እንችላለን። ለምሳሌ ያለፉትን የቅርብ ጨዋታዎች አሸንፈዋል። በግልጽ ለምሳሌ በሊግ ካፕ ባርነስ ላይን፣ በእንግሊዝ ፕሪሚየር ሊግ ቼልሲን ያ ድራማዊ ከሆኑ ምሽቶች ውስጥ አንዱ ነበር፣ ብዙ ቀይ ካርዶችን የተመለከትንበት ጨዋታ። ከዛ ኒውካስትለን ደግሞ የመጨረሻውን ጨዋታ አሸንፎ ነበር ባሳለፍነው ሳምንት ዕለተ ቅዳሜ ላይ ባደረገው እንግሊዝ ፕሪሚየር ሊግ መርሃ ግብር። ይሄኛው ብራይተን ታዲያ ቢያንስ ቢያንስ ካለፉት የቅርብ ጨዋታዎቹ በውጤት ደረጃ ፍጹም የተሻለ ጊዜን እያሳለፈ እንደሚገኝ አንድ ቡድን ይሄኛው ጨዋታ ላይም በደንብ ከሚጠበቁ ቡድኖች ውስጥ አንዱ ነው። ደግሞ በጣም በትልቅ መርሃ ገብር ላይ ከማንቸስተር ዩናይትድ ጋር ይገናኛሉ። ለሩቤን አሞሪ ከጋዜጣዊ መግለጫ ሰጥተው ነበረ እና በተለይ በእንዲህ አይነት ጨዋታዎች ወይም ከእንዲህ አይነት ጨዋታዎችም ውጪ ሞመንተምን ይዞ መቆየት እጅግ በጣም ትልቅ ነገር ነው ብለዋል። ኦፍኮርስ የሚያስማማውም ነገር ዩናይትድ በጣም እየተፈተነባቸው ከሚገኙ እሳቸውም ሆኑ አሰልጣኝ ኤሪክ ቴና ወደዚህ ቡድን ከመጡ በኋላ ዩናይትድ ለማሸነፍ በጣም ከሚቸገርባቸው የሊጉ መርሃ ግብሮች ውስጥ አንዱ ብራይተን እንደሆነ ይታወቃል። እና ታዲያ በዚህ ጨዋታ ላይ ካለፉት መርሃ ግብሮች አንጻር የሚፈተነበት ነው። ለምሳሌ አንዱ እሳቸው እንደ ምሳሌ ያስረዱት ከሰንደርላንድ ጋር የነበረውን ጨዋታ ተመልከቱ። ዩናይትድ በሁለቱ አጋማሾች ተመሳሳይ ቡድን አልነበረም። እና ጨዋታው እንደሚፈልገው የጨዋታ መንገድ መዘጋጀት አለብን። ነገሮችን አዳፕት ማድረግ ከዛ ባለፈ ቡድን ውስጥ ያለው የቡድን መንፈስ እንዲህ አይነት ያሉ ጨዋታዎችን አሸንፈው ለመውጣት እጅግ በጣም አስፈላጊ ናቸው። እንዲያውም ፎርጌት ላስት ጌም ነበር ያሉት ከሊቨርፑል ጋር የነበረውን ጨዋታ እርሱት፣ እርሱን እና ቀጣዮቹን ጨዋታዎች ነው ማየት ያለብን። ለዚህ ደግሞ ዩናይትድ በጣም አስፈላጊ የሆነ መርሃ ግብር ከፊት ለፊቱ ይጠብቋል። አንዱ በጣም አስገራሚ የሆነው ከኦክቶበር አምስት ኦልሞስት በፈረንጆቹ ዛሬ 25 ነው። ወደኋላ መለስ ብለን ከ20 ቀናት በፊት ጀምሮ እስከ በፈረንጆቹ 2325 ድረስ 12 ጨዋታዎችን ማንቸስተር ዩናይትድ ያከናውናል። በጣም የሚያስገርመው ቁጥር ግን ከነዚህ ሁሉ 12 ጨዋታዎች አንዱን ብቻ በሜዳው ጨዋታ ያከናውናል። እርሱም የሚሆነው ዛሬ ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርገው ጨዋታ ነው እና ብዙ የማንቸስተር ዩናይትድ ደጋፊዎች በጣም የሚናፍቁ ጨዋታ ይሆናል ይሄኛው ከረጅም ጊዜ በኋላ ወደ ሜዳቸው የሚመለሱበት ጊዜ ነው። እንግዲህ የሚሆነው ማለትም አስራ አንድ ጨዋታዎች ኦልትራፎርድ ላይ በቀጣይ ጊዜያቶች አይደረጉም። ሶ ዩናይትድ ቢያንስ ቢያንስ ወደ ኦልትራፎርድ ዳግም እስኪመለስ ድረስ በጣም ጣፋጭ የሆነ ድጋፍ ከደጋፊዎቹ ይፈልጋል። ከዛ ባሻገር ደግሞ ምናልባት ዩናይትድ አሁን እያስመዘገበ ከሚገኘው የኮንሲስተንሲ ጥያቄ እንዳይነሳበት ይህንን ጨዋታ በተሻለ መልኩ እንዲያሸንፈም ጨምር ደግሞ የሩበን አሞሪን ቡድን በጣም ከሚፈለጉ ወሳኝ ሶስት ነጥቦችን እንደሰኩባቸው ከሚፈለጉ መርሃ ግብሮች ውስጥ አንዱ ነው ማለት እንችላለን። ባለፉት ቅርብ ጊዜያቶች ዩናይትድ አንጻራዊ የተሻለ ቡድን ነው ማለት እንችላለን። ለምሳሌ ከሊቨርፑል ጋር የነበረውን ቆይታ ማንሳት እንችላለን። ሰንደርላንድ እንኳን በጣም አቨሬጅ ከምንላቸው ቡድኖች ውስጥ አንዱ ነው እኔ ዘንድሮ በጣም ጥሩ ጊዜ እያሳለፈን የሚገኘው ነገር ግን ለአቨሬጅነትም ደግሞ ቀርበዋል ማለት በማንችልበት ልክ ልናነሳው የሚገባ ቡድን ነው። ምክንያቱም ማንቸስተር እና ሰንደርላንድ በፍጹም ለንጻሬ ሊቀርቡ የሚችሉ ክለቦች ናቸው ማለት አንችልም። ዩናይትድ ቤት አዳዲስ ነገሮችን ተመልክተናል። ለምሳሌ 15 ዓመቱ ጄጄ ጋብርኤል ከዩናይትድ ዋናው ቡድን ጋር ልምምድ ሰርቷል። በዚህ ሳምንት ልምምድ ብቻ አይደለም፣ 11 ለ11 አድርገው ሆነው በልምምድ ቦታ ላይ በሰሩት የካሪንግተን ጨዋታ ላይ ተሰልፎ መጫወት ከቻሉ ጨዋቾች መካከል አንዱ ነበር። በቀጣይም በቋሚነት እንዲሰለፍ ከሚጠበቁ ጨዋቾች መካከል አንዱ ነው፣ በዋናው መርሃ ግብር ላይ ማለት ነው። ይህንን እንጠብቃለን። ምን አዲስ ነገር ላይስመለክቱን ይችላሉ። ለዩናይትድ የቅርብ ጊዜ ውጤት መምጣት በሰፊው ከሚነሱ ጨዋቾች መካከል አንዱ በዚህ ሰዓት ላይ የምናነሳው ሜሰን ማውንት ነው። ሜሰን ማውንት ዩናይትድ እሱ በተሰለፈባቸው ሜዳ ላይ ጨዋታዎች ላይ በጣም በጣም ወሳኝ የሚባሉ ነጥቦችን ለማሳካት ፍጹም ቅርብ የሆነው ቡድን ነው። ነገር ግን እሱ በሜዳ ውስጥ በማይኖርባቸው ጨዋታዎች ላይ ዩናይትድ በጣም ሲፈተን እናስተውላለን። አንዱ ወርክሬቱ ነው። ተጫዋቹ በጣም ታታሪ ከሚባሉ የዩናይትድ ተጫዋቾች መካከል አንዱ እንደሆነ ይታወቃል። እና በዚህ ጨዋታ ላይም የዚህ ተጫዋች የመሰለፍ ጉዳይ ሩበን አሞሪም ጥርጣሬ ላይ ይገኛሉ ነው ያሉት። እሱም ብቻ አይደለም ሀሪ ማጓየርም ጭምር እንደምታስታውሱት ከሊቨርፑል ጋር በነበረው ጨዋታ ላይ ሰማንያ አራተኛው ደቂቃ ላይ የጨዋታውን የማሸነፊያ ጎል ያስቆጠረው ተጫዋች ሃሪ ማጓየር ነው እና በቅርብ ጊዜ ደግሞ በሳቸውም ሆነ በዩናይትድ ደጋፊዎች ውስጥ ልብ ውስጥ በጣም በጣም እየሰረጹ ከሚገኙ በደንብ ትኩረት እየሳቡ ከሚገኙ ተጫዋቾች መካከል አንዱ ነው። እዚህኛው መርሃ ግብር ላይም ከሚጠበቁት ተጫዋቾች መካከል አንዱ ይሆናል ማለት ነው እና ምናልባት የሁለቱ ተጫዋቾች የጉዳት ስቶሪ ወይም የጉዳት ዜና አዲስ ነገር የምንመለከትበት ከሆነ ለቡድናቸው በጣም አስፈላጊ ከሚባሉ የመርሃ ግብር ሂደቶች ላይ ተሳትፎ እንዲኖራቸውም ጭምር የሚያስችሉ ዜናዎች ይሆናሉ ማለት ነው። ቀጣይ እንጠብቃለን። እሳቸውም እንዳሉት ሜይ ቢ የጉዳት መጠኖቻቸው የዛን ያህል የሚያሰጉ አይደሉም ነገር ግን ለዚህ ጨዋታ ደግሞ የመድረስ እድላቸው በጣም ጠባበም ናቸው የሚሉ መረጃዎች በመውጣት ላይ ይገኛሉ። አንዱ እዚህ ጨዋታ ላይ ከሚጠበቁ ጉዳዮች ውስጥ የሆነ የሚገኘው የቤንሃሚን ሴስኮ ጉዳይ ነው። በተለይ ከሊቨርፑል ጋር በነበረው ጨዋታ ማንቸስተር ዩናይትድ ይህንን ተጫዋች በቋሚነት አልተጠቀመውም፣ ይልቁኑ በሁለተኛው አጋማሽ ነበር ይህንን ተጫዋች ወደ ሜዳ ያስገባው። በዚህ ጉዳይ ላይ አንዱ ከሚጠበቁት ውስጥ ይህንን ተጫዋች በቋሚነት ላይ ሊጠቀሙ የሚችሉበት እድል አለ። ማቲያስ ኩኛን ዘጠኝ ቁጥር ቦታ ላይ አድርገው በማሰለፍ ብሪያን ኤምቤሞ ልክ ባሳለፍነው ሳምንት እንደተመለከትነው ሁሉ የመስመር አጥቂ ሆኖ በዚህ ጨዋታ ላይ የመጀመር እድል ይኖራቸዋል ተብሎ ይጠበቃል እና ይህ ለዩናይትድ ካለፉት ጨዋታዎች ደግሞ በጣም የተሻለው እንዲነሳሳም ጭምር ምክንያት ከሚፈልግላቸው መርሃ ግብሮች ውስጥ አንዱ ነው የሚሆነው። ምክንያቱም በጣም ከተቸገረባቸው የዩናይትድ ጨዋታዎች መካከል እንዲሁም ደግሞ ውጤትም ጭምር ከማይቀኑት ያለፉት ስድስት መርሃ ግብሮቹ ለዩናይትድ ቻሌንጅ የሚያደርገው መርሃ ግብር ይሄ ነው። ምናልባት ከብሩኖ ፈርናንዴዝ ጋር በተያያዘ አንድ ሰፋ ያለ ፕሮግራም ይኖረናል። ነገር ግን 300 ጨዋታ በዩናይትድ ቤት ውስጥ ታሪክ የሰራበትን መለያ ቁጥር ተረክቧል። ይሄ ብቻ አይደለም። አንድ በተለይ ወደ ሳኡዲ ማቅናት ይፈልግ እንደነበረ ከክርስቲያኖ ሮናልዶ ጋር ንግግር ማድረጉን ከባለቤቱ አና ጋር ልጆቹ በእንግሊዝ የአየር ንብረቱ ፍጹም ተመችቷቸው እንዳለ ፕላስ ደግሞ አንድ በተለይ ለማቅናት በሩን ክፍት ባደረገበት ቅጽበት ላይ ከባለቤቱ ጋር ያደረገው ንግግርንም ጭምር በተመለከተ። በርግጥ ከክርስቲያኖ ሮናልዶ ጋር የነበረውን ኮንቨርሴሽን አላጋራም፣ ነገር ግን ከባለቤቱ አና ጋር በነበረው ቆይታ ማሳካት የምትፈልገውን ነገር በዚህ ክለብ አሳክታል የሚል ጥያቄ ያቀርባለኝ ነበር እና እንዳላሳካ ደግሞ እሷም ታውቃለች። መጨረሻ ላይ ምንም ቢሆን በርግጥ የውሳኔው ባለቤት እሱ ስለሆነ ነገሩን እስከ መጨረሻ የሄደበትና ፕሮጀክት ያደረገበትንም ሁነት እያስረዳ ነበረ። እና በጣም ሰፋ ያለ ሀሳብ ስለሆን ይህንን ተጫዋች በተመለከተ ሰፋ ያለ ሀሳቦችን እያነሳን ወደ አል ሂላል ለቀን የነበረበትን ጉዞ በተመለከተ እንዳስሰዋለን። ነገር ግን በዚህ ጨዋታ ላይ ከሚጠበቁ ሌላው የማንቸስተር ዩናይትድ ቁልፍ ከሚባሉ ተጫዋቾች መካከል አንዱ ይሆናል ማለት ነው። ከዛ ባሻገር አንዳንዴ እኔ በጣም እድሜያቸው እየገፉ በጣም በጣም እያስደነቁን ከሚገኙት ጨዋቾች መካከል አንዱ ማለት የምንችለው የዌልቤክ ጉዳይ ነው። ዳኒ ዌልቤክ እንዲሁም አንዳንዶች እንደሚሉት አሰልጣኝ ቶማስ ቱዌል በ2026 የዓለም ዋንጫ ላይ ይዟቸው ይገባሉ ተብለው ከሚጠበቁት ጨዋቾች መካከል አንዱ የመሆን እድል አለው እየተባለ ነው የሚገኙ። ሜቢ የእሳቸውን ልብ መስረቅ የሚችል የሜዳ ላይ እንቅስቃሴ እያደረገ ነው ባለፉት አራት ተጫዋታዎቹ በጣም በጣም ቁልፍ ቁልፍ የሚባሉ ብራይተንን ወደ አሸናፊነት የመለሱ ጎሎችን እያስቆጠረ የሚገኝ ተጫዋች ነው እና ማንቸስተር ላይ ደግሞ ጎል ማስቆጠር ከሚቀናቸው ተጫዋች መካከል አንዱ እንደሆነ ይታወቃል። እና በዚህኛው መርሃ ግብርም ክለቡ ብራይተን ከዩናይትድ ጋር ጨዋታውን ሲያከናውን ምን አይነት ጊዜ ሊያሰልፍ ይችላል የሚለው ከሚጠበቁ የዚህኛው ሳምንት መርሃ ግብሮች ውስጥ አንዱ ላይ ተሳትፎ ያደርጋል እና ሩበን አሞሪም ዊኒድ ትሪፖንት ወይም ከዚህ ጨዋታ ላይ ማለት ነው። ከዚህ ጨዋታ ላይ ሶስት ነጥቦችን እንፈልጋለን እና ተከታይ ሶስተኛ ጨዋታቸውን ደግሞ ለማሸነፍ የሚያደርጉት መርሃ ገበር ይሆናል ማለት ነው እና ቀደም ሲል እንዳልነው ለምሳሌ ስለ ቶፕ ፎር ስለ ቶፕ ሲክስ እሱን እርሱ የሚል መልእክቶቻቸውን አሳልፏል። ከሊቨርፑል ጥጥሩ ከሚባለው የሊቨርፑል ድል በኋላ በዚህ ጨዋታ ስለምን ምን አይነት ጊዜ ያሳልፋሉ? በእርግጥ ዩናይትድ በሩበን አሞሪም ሆነ በኤሬክቴናግ ትላልቅ በሚባሉ ጨዋታዎች ግን የዛን ያህል የሚፈተን ቡድን አይደለም። ይልቁኑ ይሄ ወገብ ላይ በሚገኙ ቡድኖች ውስጥ በጣም ከሚፈተኑ ቡድኖች ደግሞ በቀዳሚነት የሚነሳ ነው። በጣም አቬሬጅ በሆነ ለዩናይትድ ፍጹም ለስሙም ሆነ ለክለቡ በማይመጥኑ ክለቦች ሽንፈተን የሚያስተናግድ ቡድን ነው። በዚህ ውስጥ ደግሞ አንዱ የሚጠበቀው ይህንን መርሃ ግብር እንዴት ባለ መልኩ ሊወጣው ይችላል የሚለው ጉዳይ የሚነሳ ነው። እስካሁን ባለ ሁኔታ የትኞቹ ቡድኖች ኦቨር ፐርፎርም አድርገዋል፣ የትኞቹ ቡድኖች ደግሞ ከሚጠበቁት በታች አንደር ፐርፎርም አድርገዋል የሚሉት ይነሳሉ። ማንቸስተር ዩናይትድ ምናልባት እስካሁን ድረስ ከነበረው ቆይታ አንጻር ከአርሰናል፣ ክሪስታል ፓላስ፣ ማንቸስተር ሲቲ፣ ሊቨርፑል፣ ኒውካስል ዩናይትድ ቀጥሎ በሚጠበቀው ልክ ፐርፎርም አላደረጉም ተብለው ከሚነሱ ቡድኖች ውስጥ አንዱ ነው ነገር ግን ምናልባት ይጠበቅበት የነበረው ከዚህም ከፍ ያለ ነው። አሁን ከሰበሰባቸው ነጥቦች ቢያንስ ቢያንስ ስምንትና ከዚያ በላይ ነጥቦች መሰብሰብ ነበረበት የሚሉ ሀሳቦች ይነሳሉ። ነገር ግን አሁንም ያለበት እንኳን ወደ ሊጉ ፉክክር ለመመለስ የዚያን ያህል በማይቸገር መልኩ እንመለክተዋለን። አሰልጣኝ ሩበን አሞሪም ካለፉት ጨዋታዎቻቸው ምናልባት ካለፉት 11 ጨዋታዎቻቸው በአምስቱ አሸንፏል። ከዛ ባለፈ ሶስታቸው ውጤት አላቸው በሶስቱ ሽንፈተን አስተናግዷል። የግብዳዎችንም ስትመለከቱ ደግሞ የዛን ያህል ጥሩ የሚባሉ ናቸው ለማለት በግሌ በጣም እንቸግራለን። በተለይ በተለይ ከዩናይተድ በጣም ይቸገርበታል እያለን የምንገኘው እሳቸውም ወደ ዩናይተድ ከመጡ በኋላ በተለይ ቶፕ ሲክስ ከሚባሉ ቡድኖች ጋር 11 ጨዋታዎችን አከናውነው ከዛ ውስጥ አምስቱን አሻንፏል። እና ከወገብ በታች በሚባሉት ቡድኖች ጋር ያደረጓቸው 14 ጨዋታዎችን ስትመለከቱ ሰባቱን ብቻ ነው ያሸነፉት። እና ከወገብ በታች ያሉ ቡድኖች ነው መቅጠም ለዩናይትድ በጣም በጣም ፈታኝ ነው። እንዲሁም የተሸነፉባቸውን ጨዋታዎች የተቆጠረባቸውን ጎል ኤክስጂያቸውን ስትመለከቱ ከወገብ በታች ካሉ ቡድኖች ጋር የሚያደርጓቸው ጨዋታዎች ለሩበን አሞሪን በጣም ፈታኝ ናቸው። በእርግጥ ከወገብ በታች ስንል ብራይተን በዛ ሌቭል የሚነሳ ቡድን አይደለም። በጣም ክላሲ የሆነ በሰበሰበም በጥራትም ደረጃ ስናነሰው በጣም የተሻለ የስኳት ዴብዝ ያለው እና የፋቢያን ሁርዝለር ቡድን ደግሞ በቅርብ ጊዜ ውጤቶችን እያስመዘገበ እየወጡ ከሚገኙ ቡድኖች ውስጥ በደንብ የምናነሳው ነው። ቅድም እንዳለው ነው ደግሞ ለትላልቅ ጨዋታዎች በጣም የተሰፋ ቡድን። ቼልሲን ያሸነፉበት መንገድ በጣም ያስደንቅ ነበረ። ከቼልሲ በኋላ ከኒውካስል ጋር የነበረውንም ጨዋታ እንዲሁ ባለ መልኩ ልናነሳቸው ከሚገቡ መርሃ ግብሮች ውስጥ የሚጠቀሱ ናቸው። እና እዚህኛውስ መርሃ ግብር ላይ እንዴት ባለመልኩ ጨዋታዎቻቸውን ይወጣሉ እነዚህ ሁለት ወጣት የሚባሉ አሰልጣኞች የሚለው በጉጉት ከሚጠበቁ የዚህኛው ሳምንት መርሃ ግብሮች መካከል አንዱ ይሆናል ማለት ነው እና ሊጉ አሁንም በጣም ብዙዎችን እያስገረሙ ከሚገኙ ጨዋታዎችን እየተመለከትንበት እንገኛለን። ዘንድሮ ፉክክሩም ሆነ ከፉክክር ባሻገር ያሉት ሁኔታዎችን ስትመለከቱ በጣም የተለየ ትኩረትን እየሳቡ ከሚገኙ የዚህ ውድድር ዓመት ቆይታዎች ውስጥ አንዱን እያስተዋለን እንገኛለን እና በዚህ ጨዋታ ላይ በጣም ቁልፍ የሚባሉ ነገሮች ይነሳሉ። የብራይተን የቅርብ ጊዜ ዩናይትድ ላይ የወሰዳቸውን የበላይነቶችን ስታስተውሉ በጣም አስቸጋሪ የሚባል ቆይታ አለው። ከዛ ባለፈ ደግሞ ማንቸስተር ዩናይትድ ካለፉት የቅርብ ጨዋታዎቹ ወሳኝ ወሳኝ የሚባሉ ነጥቦችን ሰብስቦ እንደመጣ ቡድን ደግሞ ከረጅም ጊዜ በኋላ ተከታታይ ሶስት ጨዋታዎችን ማሸነፍ ወደሚችልበት ሌቭል የመምጣት እድልን ደግሞ ያገኛሉ ተብሎ ይጠበቃል። በዚህ ጨዋታ ላይ ለዩናይትድ በጣም ቁልፍ የሚባሉ መርሃ ግብሮች ናቸው እንግዲህ የሚያከናውነው እና እንዴት ይሆናል የሚለውን በደንብ እንጠብቃለን። ብራይተን ባለፉት ቶፕ ፎር ከሚገኙ ቡድኖች ጋር ያደረጋቸውን መርሃ ግብሮች ስትመለከቱ ሽንፈተን አላስተናገደም። ሁለቱን አሸንፏል። በሁለቱ ያቻ ውጤት ነው መውጣት የቻለው። ከዛ ባለፈ ይህንን ፎርም ደግሞ ማስቀጠል ይፈልጋል ቡድኑ። ከ2022 ጀምሮ በአሜክስ በኦልትራፎርድ የተደረጉ መርሃ ግብሮች ላይ የበላይነት ወስዷል። ሜ 2024 ቀደም ሲል ያነሳ ነው። ማንቸስተር ዩናይትድ ሁለት ለባዶ ያሸነፈበትን ጨዋታ ነው እንግዲህ ለሌሎች ቡድኖች ወይም ለዩናይትድ ጥሩ ልንለው የምንችለው በነዚህ በእነዚህ ሁሉ ምክንያቶች ዩናይትድ ከብራይተን አንድ ሆቫልቤን የሚያደርጉት የእንግሊሽ ፕሪምየር ሊግ በጣም ተጠባቂ ጨዋታ በጉጉት ይጠበቃል። ቀደም ሲል እንዳለው ዩናይትድ ንን ጨዋታ ካሸነፈ በሊጉ የደረጃ ሰንጠረዥ ላይ ወደ ቶፕ ፎር መምጣት የሚችልበት እድልን ያስመዘገባል። ከዛ ባሻገር ብራይተንም እንዲሁ ለዩናይትድ ደግሞ ከረጅም ጊዜ በኋላ ከደጋፊዎቹ ጋር ለመገናኘት ይሄ ጨዋታ የሚያስፈልጉት ቡድን ነው። ማንቸስተር ዩናይትድ በቀጣይ ኖቲንጋም ፎረስትን፣ ቶተናምን ያስተናግዳል። እነዛን ሁሉ ስትመለከቱ ለቡድኑ በጣም በጣም አስፈላጊ የሚባሉ መርሃ ግብሮች እንዲሆኑም ጭምር የሚያዝ ጨዋታ ይሆናል እና ዩናይትድ በሰዓቱ ላይ በቡድኑ በኩል ጥሩ ጊዜ ያሳለፈው የሚገኝ ተጫዋቾች አሉ ለምሳሌ ቤኒሃሚ ሶስት ኮቨር ሁለት ጎሎችን አስቆጥሯል። ብሪያን ሁለት ጎሎችን አስቆጥሯል። ብሩኖ ፈርናንደሽ ሁለት ጎሎችን አስቆጥሯል። በአንጻራዊነት ብሪያን ዘንድሮ ከፈረሙ ጨዋቾች የተሻለው ይመስለኛል። ሴኔላምስ ገና ነው። ባለፉት የቅርብ ጨዋታዎች ላይ የተመለከት ነው የምንገኝ ግብ ጠባቂ። ነገር ግን አሁንም የተሻለ ኦቨር ፐርፎርም ያደርጋሉ ተብለው ከሚጠበቁ ጨዋቾች መካከል የረጅም ጊዜም የቡድኑ ቁልፍ የሚባለው ተጫዋች የመሆን እድሉ በጣም ሰፊ ነው። በዚህ ጉዳይ ላይ ብዙ ጥያቄ የሚነሳበት ቡድን እንዳለሆን ይታወቃል እና ይህንን እናያለን። ከዛ ባለፈ የብራይተን ደግሞ የዚህ ውድድር አመት ሌላው የተለየ ነገር ረጃጅም ኳሶችን መጠቀም ከሚወዱ ቡድኖች ውስጥ አንዱ ነው እና ይህንን እናያለን ይህንን ጨዋታ ማንቸስተር ዩናይትድ እንዴት አዳፕት አድርጎ ረጃጅም ኳሶችን በተሻለ መልኩ ደግሞ ዳግም ወደ አሸናፊነት መመለስ ይችላል የሚለውን እናያለን። ካርሎሽ ባሌባ ማንቸስተር ዩናይትድ ሊያስፈርመው ይፈልገው የነበረው ተጫዋች ዳግም በዚህ ሜዳ ላይ የምንመለከተው ተጫዋች ይሆናል። ዩናይትድ ይህንን ተጫዋች በቀጣይ ወደ ቡድኑ ለማምጣት ሜቢ ንግግር ያደርግ ይሆን? በዚህ የጨዋታ ግንኙነት ላይ ሌላው ከምንጠብቃቸው ጉዳዮች ውስጥ አንዱ ይሆናል። ማንቸስተር ዩናይትድ ከብራይተን ግምቶቻችሁን አስቀምጡልኝ።